አይሚዬ የኔ ቆንጆ ማንም ፈረደብሽ አልፈረደብሽ ከህይወትሽ ቅንጣት ታክል የሚቀንሱልሽ የሚጨምርልሽም የለ። ህይወትሽን ምታቂው አንቺ ነሽ። ምትኖሪው ህይወት ምትኖሪው አንቺ ነሽ። ስለዚህ የሚመችሽን፣ የሚስማማሽን ምታቂው አንቺና አንቺ ብቻ ናቸው። ማንም ፈረደብሽ፣ ማንም ተናገርሽ፣ ማንም ሰደበሽ፣ ማንም ቦታ እንዳሰጭ አንቺ ብቻ ፏ በይ፣ ስራሽን ስሪ። ና አንዳንድ እህቶቼ ፍራንክ ከሆነ እውነቱን ንገሩ። እኔ ውዶቼ እኔ ሀይሚ መታ በአካል ፕራንክ ነው ቃልዬ ብላ አልነገረችኝም፣ ግን ሁኔታቸው የሚያሳየው ፕራንክ እንደሆነ ነው። በተለይ የትላንት ነው ቪዲዮቸው መጨረሻ አካባቢ እሱ ሲሄድ ራሱ ቆማ አቀረች እሷ። ምክንያቱም እያንዳንዱ የምትናገረው ነገር ራሱ ከልቧ ስላልሆነ ማለት ነው ውስጧን እንትን እያለች ስለሆነ የምትናገረው ግዴታ ሆኖባት የስራ ነገር ምናምን ሆኖባት ነው። እና እኔ የታየኝ ፕራንክ ነው ነገር ግን ፕራንክ አይደለም ለማለት አንደኛ እነሱ መጨረሻ ላይ ፕራንክ ነው ብለው አይናገሩም። ይሄ የስራው ሂደት ነው። ስለዚህ እኔ ውሸታ መባል አልፈልግም። ሲቀጥል ደግሞ እኔ እንዳልኳችሁ አንደኛ እነሱ ለቅርብ ለሆነ ጓደኛ አውርተዋል፣ አውርታለች ሀይሚ ፕራንክ እንደሆነ ለቅርብ ለሆነ ጓደኛ ማለት ነው። ፕራንክ እንደሆነ አውርታለች፣ ተናግራለች። ያቺ ሴት ደግሞ ለእኔ ነግራኛለች። ግን መጨረሻ ላይ ነገሮች የሆነ እንደሆነ እንደሆነ ተደርገው ምክንያቱም ይሄ የሆነ ነገር ሲጀመር መጨረሻውንም አውቀው ነው የሚጀምሩት። ስለዚህ እንደዛ እንደዛ ተደርጎ ተለባብሶ ያልፋል እንጂ ማለት ፕራንክ ነው ብለው ወጥተው አይናገሩም። ሶ ሀይሚዬ ከትናንት ወዲያ ቪዲዮ ላይ በተለይ ሁሉም እኔ ላይ ነው የሚፈርደው ግን እኔን የተረዳኝ የለም ወይ ደግሞ የኔን ያየ የለም ብላለች። እና አንቺ ማንም አለሽ፣ ምንም ከህይወትሽ የሚቀንስ ነገር የለም። ወደፊት አንቺ ብቻ አንቺ ለስኬት፣ ለስራ፣ ለማደግ፣ ለመለወጥ ነው እንደዚህ የምትሆኙ፣ የምትሰደቢው፣ የምትረገጨው። ሌላው ደግሞ ስራውን ልክ እንዳንቺ ስራ እንዳይሰሩ ልክ እንዳንቺ መለወጥ መስራት አይፈልጉም። ስራ ፈትተው ስለ አንቺ አንቺን ለመጣል ይድ ፈቀፈቃሉ። እነዛ ንቀሸለፊያቸው ግድ የለሽም። አንቺ ብቻ ስራሽን ስሪ እናቴ። ከዛ ውጪ አንድ መልእክት በፌስቡክ አለ፣ ሼር ያረገችው ይሄንን፣ ትላንትና ነው ሼር ያረገችው። በነገራችን ለመስራት ቪዲዮ ጊዜ ስለሌለ ይሄን ያልሰራሁትና ስክሪንሾት አድርጌ ያስቀምጨው ነበረ ትላንትና ነው። እና እውነት ለመናገር ሃይሚ ላይ ፈራጇ ብዙ ነው። ማርያም ነው የምላችሁ። እንዶ እህ እንዶ አንዳንዴ እኔም ሰላሳ ጊዜ መለፍለፉም ያስጠላል። በእርግጥ ግን ሴት ለሴት በጣም እንጨካከናለን። በጣም የምር በጣም በጣም ሌላ ደግሞ እነንትና እነ ሶስና የትናንት ነው ቪዲዮ ምን አስባችሁ ነው? የምን የሆነ ኮሽታ ለመፍጠር ልክ ሀይሚና ብሩኬ መካከል የሆነ ችግር ሲፈጠር አይታችሁ ሰምታችሁ ምን ለማለፍ ፈልጋችሁ ነው? ትናንትና ልጁ ወይኔ አይደለም ያንቺ አይደለም እየተባበላቸው እርጉዝ ነኝ ምን ለማለፍ ፈልጋችሁ ነው? ሀይሚና ብሩኬ እንዳይመስላችሁ እራሳቸውን ያውቃሉ እነሱ ግን በኦዲየንስ ላይ የሆነ ቴረር ለመልቀቅ ወይም ደግሞ የሆነ ሌላ ብሩኬን እንዲጠረጠሩት ለማድረግ ሌላ ሌላ ነገር ቢጠረጠር እንኳን ሊጠረጠር የሚችለው ፍፄ ነው። ሌላውን እዛ ወዳችሁን ቻሉ። እዛው አዛችሁን ተሸከሙ። ወደኛ ጠጋ ጠጋ ትበሉ ሁ የያዝ ነው ችግር ይበቃናል። ምን ነው ሁ ያለፈረደብን ስንቱን እንስማው ኛ ፈረደብን እና በጣም የሚገርመው ነገር ሰውን ለመጣል እንደ እንሽላሊት እንደ እባብ ውስጥ ለውስጥ አትሄዱ። እነሱ አንድ ናቸው። ማርያምን እምላችሁ በእነሱ መሃል ብሩኬ ትናንትና በጎን በጎን እያደረገ እየተናገረ ነበር። በጎን በኔና በሀይሚ መካከል ልትገቡ የምትሞክሩ ሰዎች እያለ ነበር። ሱ በየትኛውም አይነት ነገር በእነሱ መካከል አትግቡ። ቅራኔን ለመፍጠር እንትናት በሉ። በተለይ አንዳንድ ቲክቶክ ላይ ያላችሁ ሴቶች ስርአት ያዙ፣ እግዚአብሔርን ስርአት ያዙ። ብሩኬ ትላንት እየነገራችሁ ነበር። ረፉ እየተባላችሁ ነው። አይገባችሁም። እናንተ ረፉ እየተባላችሁ ነው። ለማንኛውም ወደ መጣሁበት ጉዳይ ስገባላችሁ፣ ወደ ጥቅሱ እንደነገርኳችሁ የጥቅሱ ትላንት ሼር የተደረገ ነው። ትላንትና ፖስት ያደረገችው አንዳንድ ሰዎች አሉ። አንቺ ሆን ብለሽ ዝቅ ስት የማይገባቸው ትህትና አይገባቸውም። አዎ፣ አንዳንድ ጊዜ እኛ ወይ ሰውን አክብረንም ሊሆን ይችላል ወይም ደግሞ ከሰው ለመኖር ወይም ደግሞ እንዳልኳችሁ አሁን ሀይሚዬ ልክ እንደዚህ ለስራ የብሩክ ሶስት መቶ ለመግባት የእሷን ሁለት መቶ ሀምሳ ላይ መግባት ራሷን ዝቅ አድርጋ ፈልጋ እየተሰደበች ነው ያለችው። ሀይሚ ፈልጋ ማለት ነው ራሷን ዝቅ አድርጋ። ያ ደግሞ ምንድነው ወይ ጥፋተኛ መስላ ስትረገጥ ዝም ብላለች። ለምን? እሷ ራሷን ታውቃለች። ግን ጥፋተኛ መስላ ነው ዝም ያለችው። በጣም ጥፋተኛ አይደለች ስራውን እየሰራች ነው። እሱ እና ዝቅታ ሰው ማክበር በቃ አለ አይደለ እንደሆነ ነገር አድርጎ የሚያስቡ ሰዎች አሉ። በዚህ ወይ ይሄ ብቻ አይደለም፣ ወይም ደግሞ በሚዲያ ብቻ ሳይሆን በአካል በኖርማል ህይወትም ቀስም ጻጥብላችሁ አለ አይደለ አንዳንዴ ሁሉ ነገር ስልችት ሲላችሁ፣ ከሰው መጣላ ሲሰለቻችሁ በቃ አለ አይደለ ሁሉ ነገር ሲያስጠላችሁ ማስጠላት ብቻ ሳይሆን በቃ ሰላም መሆን ስትፈልጉ የራሳችሁን ሰላም ለማስጠበቅ ስትሉ ሰውም ሲናገራችሁ ዝም ትላላችሁ ከሰውም ጋር ያላችሁ ግንኙነት የሆነ ዝም ያለ ይሆናል አለ አይደል በልኮ ሰላም ለምሳሌ በፊት ይህ ሰው ቤት እየሄዳችሁ ቡና ምጠጡ ምግብ የምበሉ ከሆነ አሁን ግን ያ ነገር ቀነስ ታረጋላችሁ አንገታችሁም ትደፋላችሁ ዝም ትላላችሁና በዛን ሰዓት ግን ምንድን ነው የሚመስላቸው የሆነ ወየ ፍራቻ ወየ ንቀት ወይ በቃ ይሁን፣ ለእናንተ ይሁን። በራሳቸው መንገድ ሄደው የራሳቸውን ትርጉም ይሰጧቸዋል። ግን አይደለም። ዝም ያልንበት ምክንያት ስላለን ነው። ዝም የምንለው የሆነ ነገር ላይ እስከምንደርስ ድረስ ነው። ወይም ደግሞ ዝም ያልንበት የራሳችን ዓላማና ምክንያት አለ። ሰው ዝቅ ሲልላችሁ ሌላ ነገር አርጋችሁ አታስቡ። ዝቅ አርጋችሁ አትዩ። ተግባባን እናንተ የእሷን ፎቶ በማቀነባበር እሷን ዝቅ ለማድረግ ማለት ነው። የእሷን ፎቶ በመዘቅዘቅ ቁጭ ብላችሁ ስለ እሷ ስራ ፈታችሁ በማውራት ጊዜያችሁን ታባክናላችሁ፣ ጊዜያችሁን ታቃጥላላችሁ። እሷ ግን ስራዋን እየሰራች እየፈመሰች እንደውም እናንተ እያቀነባብራችሁ በምትፖስቷ ፎቶ ራሱ እሷ ማናት ይች ልጅ፣ ለምን እንደዚህ ያረጓት በምን ምክንያት በማለት ሰው እየገባ ሰብስክራይብ ያረጋታል። ስለ እሷ የማጉጉት ይኖረዋል። ሰው ገባችሁ፣ እሷ እየፈመሰች ነው ማለት ነው። እሷ ስራዋን እየሰራች ነው። ስለዚህ አትድከሙ፣ እሷ ስራዋን ትሰራለች። እናንተ ደግሞ ስራ ፈታችሁ ጊዜያችሁን ታባክናላችሁ። እኔ በጣም ግርም ግርም ነው የሚለኝ አንዳንዴ ማለት ነው እና ይመቻችሁ ለማንኛውም ደህና ነው። እወዳችኋለሁ። ላይክ ሼር፣ ሰብስክራይብ አድርጉ። እኛም እንፈተፍታለን። አሁንም በድጋሚ ልናገር ወደው ነገር ቢኖር ሀይሚና ብሩኬ ነገም ከነገ ወዲያም አንድ ናቸው። የምትጨነቁ ሰዎች እባካችሁ አቁሙ። ከወደዳችኋቸው ጸሎት አድርጉላቸው እንጂ እንተጨነቅን የት እንግባ የት እንድረስ አትበሉ። በቃ ፕራንክ ነው፣ ነገርኳችሁ፣ ነግሬያችኋለሁ። እረፉ። እውነታውን ነገርኳችሁ። የቅርብ ሰው ነው የነገረኝ